አሰላም አለይኩም፣ አረምትላ በረካቸው እ ተመልካች ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ደህና ቆያችሁ ወይ? እኔ ያለው አልሐምድሊላህ። እንዴትናችሁ ስራ፣ ጤንነት፣ ሁሉ ነገር ሰላም ነው? እኔ ያለው አልሐምድሊላህ። ዛሬ ትንሽ ሩዝ በኮሳና በካሮት ይሰራ ነው እንዳሳያችሁ ነው ማለት ነው። ኮሳ እና ካሮት ነው ዘጋጅቻለሁ። እፈጥፋለሁ ማለት ነው።

በዚህ መልኩ ምሳችን ደረሰ ደረሰ ደረሰ ደረሰ ደረሰ ውሃ የሚጠጣለን ደረሰ ደረሰ ደረሰ። ማሻአላ ማትንሶ ሰብስክራይብ ሰብስክራይብ ሰብስክራይብ ሰብስክራይብ አድርጉን። ምሳችን ይሄን ይመስላል እላችኋለሁ። በዚህ መልኩ ጨርሰናል። አሁን ደግሞ ወደ ሌላ ስራ እንጓዛለን። በድጋሚ እስከምንገናኝ መልካም ቆይታ ስለምታበረታቱኝ ሰብስክራይብ ስለምታረጉ ኮመንት ስለምጽፉልኝ ሹክራን አመሰግናለው ሁላችሁንም እና አበረታቱኝ በድጋሚ እስከምንገናኝ ደና ቆዩልኝ ቻው መልካም ጊዜ መልካም ስራ ይሆንላችሁ